ጤና ይስጥልኝ፣ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሁፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁኑ ነው። መርከበኞቹን ማን ጨፈጨፋቸው? ኤርትራ የደም መሬት፣ የደም ጠረፍ ከሙዳይ መጽሔት የሐምሌ 1985 ትም የተወሰደ። በጉርጉሱም ዳርቻ ምንጊዜም ባህሩ አንቀላፍቶ አያውቅም። በአካባቢው በሚነፍሰው ንፋስ ሁልጊዜም ይንቀሳቀሳል፣ ይላወሳል። ቀይ ባህር እስካልደረቀ ድረስ ይህው ሁኔታ ይቀጥላል። እንደ መንቀሳቀሱ እንደ መላወሱና እንደ ማዕበላዊ ጩኸቱ በአካባቢው ስለተፈጸመው ድርጊት ሁሉ ምስክርነቱን ለህዝብ ቢሰጥ ነገሮች ሁሉ ይፋ ይወጡ ነበር። ጉርጉሱም የቀይ ባህር ጠረፍና ዳርቻ ነች። በሰላም ወቅት በስፍራው ከሚገኙ የሲሚንቶ ፋብሪካ ሲሚንቶ ይመረትባት ነበር። ጉርጉሱም በዘመነ አጼ ኃይለሥላሴ የተሰራ ቤተ መንግስት አቅፋ የያዘች በኋላም በአካባቢው የመዝናኛ ክበብና ማስተናገጃ እንዲኖር የተደረገባት ስፍራ ናት። በመርከብ ተጉዘው ለሚመጡ ከአስመራ ለሽርሽር ብቅ ለሚሉ ከመሃል ሀገርም በአጋጣሚ ለጉብኝት ለሚመጡ ለምጽዋ ነዋሪዎች ጭምር እንደ መዝናኛ ስታገለግል ቆይታለች። ይህቺው ስፍራ ከምጽዋ ከሶስት ኪሎ ሜትር ባላነሰ ርቀት ላይ ትገኛለች። የጉርጉሱም የባህር ዳርቻ በእርስ በርሱ ጦርነት ወቅት የመዝናኛና የመዋኛ አገልግሎታን አቋርጣ ቆይታም ነበር። በጦርነቱ ወቅት የሁለቱም ወገኖች ደም የፈሰሰባት መሬትና ጠረፍ ነበረች። በተለይም በኢትዮጵያ ታሪክ ጎልቶ ከሚታየው የአባት ጦር አባሎች እስከ መጨረሻው የደም ጠብታ የወንድ ልጅ ሞቱ ድንበሩ ላይ ነው በማለት ክንዳቸውን የተንተራሱባት ምድር ናት። የአየር የባህርና የምድር ጦር አባላትም ጭምር ሌላም አሳዛኝና ዘግናኝ ድርጊትም ተፈጽሞባታል። ይህን ጽሑፍ ለመጻፍ ያነሳሳኝ ሁለት ምክንያቶች ናቸው። የመጀመሪያው ሙዳይ መጽሔት በሁለት እትሞቿ የምጽዋ መከራ በማለት ይዛው ከወጣችው የአካባቢው ጦርነት የሚገልጽ ሀተታ ማንበቤ፣ ሁለተኛው ደግሞ በነበረው መንግስት ላይ መፈንቅለ መንግስት አካሂደዋል ተብለው የተመቱ አባሎች አስክሬን በቅርቡ የኢትዮጵያ ጎረቤት ሀገር ከሆነችው ከኤርትራ ተጓጉዞ በዮሴፍ ቤተ ክርስቲያን እንዲያርፍ መደረጉን መገናኛ ብዙኃን ሲገልጹ በመስማቴ ነው። በዚህም ጊዜ ነበር በአይነ ሕሊናዬ ወደ ጉርጉሱም የባህር ጥረፍና ምድር የተጓዝኩት። በዚህን ጊዜ ነበር በዚህ አካባቢ የሰማሁት ድምፅና ቃል በአእምሮዬ ውስጥ ማዕከላዊ ነውጥ ፈጥሮ እንዳስታውሳቸው ያደረገኝ። ማንኛውም የፖለቲካ ድርጅት በተቀናቃኞች ላይ የተለያዩ እርምጃዎችን ይወስዳል። ያ ደግሞ በፍርድ ወይንም ከፍርድ ውጪ ሊሆን ይችላል። ከፍርድ ውጪ የሚፈጸም ማንኛውም ቅጣት ሁሉ ኢሰብአዊ ድርጊት ነው የሚባለውም ለዚሁ ነው፤ ሰብአዊ መብትን ይጻረራል። በጉርጉሱ የባህር ዳርቻና ጠረፍ የተፈጸመው ድርጊትና በመርከበኞቹ ላይ የተሰጠው ብያኔ ሰብአዊ መብትን የሚጻረር እንደ ነበር ብዙዎች ያምናሉ እንዲህ ነበር ቀኑ ቅዳሜ ወሩን አላስታውሰውም ዓመተ ምህረቱ 1975 ነበር ተረኛ ነበርኩ የአስመራ ባህር ኃይል መደብ የሰፈር ሹም ከምኖርበት ክፍል በጂፕ መኪና መጥተው ካኪ ዩኒፎርም ለብሼና ቡት ጫማ አድርጌ ከመሰብሰቢያ ወረዳ በአንድ ሳት ተኩል እንድገኝ አዘዙኝ ምክንያቱ ግን አልተነገረኝም በቁርስ ሰዓት ወደ መመገቢያው አዳራሽ አመራው። የቀደመኝ ሰው አልነበረም። አስተናጋጁ ቁርስ ሲያቀርብልኝ ሌላም ጉዳይ ጨምሮ ይዞልኝ መጣ። ያላለምኩትንና ያላሰብኩትን ነበር። ወደ ምጽዋ ተጓዥ ነህ አለኝ። በምን አወክ ስል ጠየቅኩት። ከአለባበስህና ከሰዎች በፊት አለወትሮህ ቀደም ብለህ በመምጣትህ አለኝ እንደ መቀለድ ብሎ አነጋገሩን ፈገግታ ጨምሮበታል። ለምን እንደምሄድ የተረዳኸው ነገር አለ? እዚያ በእስር ቤቱ ሲማቅቁ የሰነበቱ የስራ ባልደረቦችን አጅበህ ወደ ምጽዋ የምትሄድ መስሎኝ ነው። ወሬው የውጭ ውጭውን ይናፈሳል አለኝ። አባባሉ በዚህ ቀን ከሚሰማው ብርድና ውርጭ ጋር ተዳምሮ ቆፈነነኝ። በኤርትራ አንዳንድ ሲቪሎች ከወታደሩ ቀደም ብለው አንዳንድ ሚስጥሮችን ይሰሙ ነበርና ነገሯ አላስደነቀኝም። ቁርስ አልተበላልኝም። ሻዩን ጨርሼ ወጥቼ ወደ መሰብሰቢያው ስፍራ አመራው። በአካባቢው ጥቂት ቆይታ እንዳደረግኩ የስብሰባ ጥሪ ተሰማ። ከስብሰባው መካከል አንድ የደህንነት አባል እኔን እንዲሁም ሌሎች ሁለት ሰዎችን በስማችን ጠርተው ልንይዘው የምንፈልገውን ትጥቅ ከመሳሪያ ግምጃ ቤት አውጥተን ተከታዩን ትዕዛዝ እንድንጠብቅ አዘውን፣ ተለዩን። ወደ ግምጃ ቤቱ አምርተን ትጥቅ ተቀበልን። በአካባቢው የሚቀጥለውን ትዕዛዝ በመጠባበቅ ላይ እንዳለው ሁለት ሸራ የተሸፈኑ ኡራል የራሽያ መኪናዎች በውስጣቸው መርከበኛ እስረኞችን እንደያዙ ወደ ግቢው ሲገቡ ተመለከትኩ። እነዚህን መኪኖች አጅበን እንደምንጓዝ ተነገረን። በአንድ ጂፕ የሰፈር ሹሙን ጨምሮ አራታችንም ተሳፈርን። ጉዞ ወደ ምጽዋ ተጀመረ። የአስመራ መግቢያ የፍተሻ ስፍራ ያለምንም ፍተሻ አለፍን። እንከተል የነበረው የመጨረሻውን ኡራል መኪና ነበር። ይህው ተሽከርካሪ ከኋላ ያልተሸፈነ በመሆኑ በውስጡ ያሉት ይታዩን ነበር። አራት የኮማንዶ አባሎች ቱታ ለብሰው ገመድና ሽጉጥ ታጥቀው ከግራና ከቀኝ ተቀምጠው ይታያሉ። ወደ ተሳፈሩበት ኡራል አተኩሬ እመለከታለሁ። የእስረኞቹ አይኖች ወደዚህና ወዲያ ይቃብዛሉ፣ ይንከራተታሉ አዲስ ነገር ለማየት የጓጉ ይመስላሉ። መጉሳቆላቸውን ሰውነታቸው ይመሰክራል። ወዲያው ይህንኑ ትኩረቴን የሰፈር ሽሙ ንግግር አጨናገፈው። የምንጓዘው እስከ ምጽዋ እነዚህ ሆኑ እስረኞች ለማጀብ ነው። እያንዳንዳቸው ጥፋታቸው በሰራዊቱ ፊት ተነቦ እንደ ጥፋታቸው ክብደት ይበየንባቸዋል አሉ። ጉዟችን ቀጠለ። ሀምሳ የባህር ኃይል አባሎችን ከአስመራ ባህር ኃይል ወደብ የጫነው አውቶቢስ ከኋላችን ይከተላል። ሁለቱን ኡራል መኪኖች የሚመራ አንድ የደህንነት አባል በቮልስዋገን መኪና ከፊት ለፊት ቀድሟል። ከፊተኛው ኡራል ላይ እጃቸውን ያልታሰሩ እስረኞች ይገኙበታል። ሁላችንም በዝምታ ተውጠናል። እንደ እስረኞች ነፋሲትን፣ እንባቲካንን፣ ጊንዳንና የላይኛውና የታችኛውን ደንጎሎን አለፍን። ወደፊት ጉዟችንን ተያያዝ ነው በመንገድ ላይ እስረኞቹ ምግብ እንዲመገቡ አልተደረጉም። ሲነሱ ቁርስ መብላታቸውን እንኳን እግዚአብሔር ነው የሚያውቀው። በጉዞአቸው ላይ ምናልባትም እስራትን ያስቡ ይሆናል። ወደ ቤተሰቦቻቸው በትዝታ ተጉዘውም ይሆናል። ባለትዳር የሆኑት ልጆቻቸውንና ሚስቶቻቸውን እያሰላሰሉ ይሆናል። ለመጀመሪያ ጊዜ ተቀጥረው በዚሁ መንገድ ሲያልፉ የነበረውን ሁኔታ አስታውሰው የተመለሱበትንም ቀን እየረገሙ ይሆናል። ይህ ሁሉ ለእኛ ለአጃቢዎቹ ግልጽ አልነበረም። ብቻ መጓዝ፣ ከስፍራው ደርሰን መጨረሻውን ለማየት መገስገስ። በመጨረሻ ደጓሊ ደረስን። አካባቢው በታንክና በወታደሮች ተጠናክሯል። እንድንቆም ተደረገ። ከሰፈር ሽሙ ጠንቀቅ በሉ የሚል ትዕዛዝ ተላለፈልን። ከጂፑ አራታችንም ወርደን የፊጥኝ ወደ ታሰሩት እስረኞች መኪና ላይ እንድንወጣና ጥበቃውን እንድናጠናክር ተደረግን። ጉዞ ቀጠለ። እስረኞቹ ቢያወሩን፣ እኛም ብናወጋቸው ፍላጎት ነበረን። ግን እንዴት? አይቻልም። በአይን ብቻ መታየት ሆነ። ልቤ በሐዘን ተሰበረ፣ መንፈሴ ተረበሸ። እስረኞቹ ዕቃቸውን በተለያዩ የዕቃ መያዣዎች እንዲይዙ ተደርገዋል። በዝምታ እንደ ተዋጥን ከምጽዋ መግቢያ መፈተሻ ጣቢያ ደረስን። አለምንም ፍተሻ አለፍን። ከምጽዋ አየር ማረፊያ ደርሰን ወደ ቀኝ ታጠፍን። ከመንገዱ በስተግራ በኩል ባሉ የግራር ቁጥቋጦዎች አካባቢ እንድንቆም ተደረገ። ከዚያም በባህር ኃይል ደህንነት መምሪያ ኃላፊ መሪነት እንድንንቀሳቀስ ተደረገ። ጉዟችን ወደ ምጽዋ ባህር ኃይል ወደብ አልነበረም፣ ወደ ጉርጉሱም የባህር ዳርቻ ነበር። ወደ ግራ ታጥፈን የጉርጉሱምን መንገድ ተያያዝ ነው። በርካታ ወታደሮች መንገዱን አጥረውታል። ታንኮች በየስፍራው ይታያሉ። መሳሪያ የተደገነባቸው መኪኖችም እንደዚሁ። ሌላ ጠላት ለመከላከል የተሰለፉ ይመስላሉ እንጂ እጃቸውን የታሰሩትን ምስኪኖቹን እንዳያመልጡ ለመጠበቅ የተሰለፉ አይመስልም። በዚህን ጊዜ ነበር የእነዚህ መርከበኞች ጉዳይ እንዲህ በቀላሉ በመንግስት ዘንድ እንዳልታየ ያረጋገጥኩት። መርከበኞቹ በማዕከላዊ ምርመራ አስመራ ለበርካታ ወራት ፍዳቸውን ሲቆጥሩ ከርመዋል። ታሰሩ የተባሉበት ምክንያት በአንዳንድ ባህር ኃይሎች አባሎች ዘንድ የጊዜያዊ ወታደራዊ መንግስትን የተሳሳተ ዓላማ አንቀበልም፣ የህዝብ ንብረት በተገቢው መንገድ ለህዝብ ይዋል፣ የሀገሪቱ አንጡራ ገንዘብ ተከፍሎባቸው የሚመጡ ጦር መርከቦች ጊዜ ያለፈባቸውና አገልግሎት በመስጠት ያረጁ በቀለም ብቻ አሸብርቀው ስለሚመጡ ይህ ከመሆኑ በፊት በእኛ በባለሙያዎች ተመርጠውና ታይተው ደህና መሆናቸው ይረጋገጥ። የሙያ ብቃት የሌላቸው የዙቤ ህብረት አባሎች ምንም አይፈጥሩልንም። አብዮቱ የሰፊው ህዝብ አብዮት እንጂ የጊዜያዊ ወታደር መንግስት ጥቂት ታማኞች ተደርጎ አይስተዋል። ቴሌቪዥንና ሬዲዮ ለማዳመጥ የሰርቶ አደር ጋዜጣና የመስከረም መጽሔት ለማንበብ አንገደድ። ስብሰባም እየተባለ ጊዜ አይባክን ከዚህ ሁሉ ስራ ይቅደም ብለው ሀቅ በመናገራቸው ነው እየተባለ ይወራል። በስፋትም ተናፍሷል። በአጠቃላይ ጸረ አብዮት፣ ጸረ ሶሻሊስቱ አቋም ያላቸውና የሻቢያ ሴል አባል ናቸው ተብለው ያለ አንዳች ማረጋገጫ መታሰራቸው ግን እውነት ነው። ጉዟችን ወደ ጉርጉሱም እየቀረበን መጣ። ወዲያው የጉርጉሱምን መንገድ ትተን ወደ ቀኝ ታጠፍን። ከአንድ ኮረብታ አጠገብ ደረስን። የሰው ውርውርታ የታንኩ በየመንገዱ መሰለፍና በየጥሻውና በተራራው ላይ መቆም። የአካባቢው በወታደሮች በጥብቅ መጠበቅ ከኛ ይበልጥ ታስረው ወደ ስፍራው ለምን እንደሚጓዙ የሚያውቁትን እጅግ ሲበዛ እንዳሳዘናቸው ከገጽታቸው በጥልቅ መረዳት ይቻል ነበር። ኮረብታው ላይ መኪናው እንደቆመ ከመቅጽበት ውረዱ ተባልን። በሁኔታው ያዘነ ይመስል አየሩ ጸጥ ብሏል። ሙቀት አይሰማም። በአካባቢው እንቅስቃሴ ያለ አይመስልም። በዚህ ምክንያት ከሩቅ የሚታየው ባህርና የአካባቢው እድምቶች አይንቀሳቀሱም። በአጠቃላይ ዝምታ ነግሷል። ኩሌ መሰልና የጠራ ሰማይና ባህር ይታያል። ከአዲስ አበባ ጠቅላይ መምሪያ፣ ከአስመራ ባህር ኃይል ወደብ፣ ከአሰብ ባህር ኃይል ወደብ በስፍራው እንዲገኙ ትዕዛዝ የተሰጣቸው ተገኝተዋል። ከምጽዋ ባህር ኃይል ወደብ ከተረኞቹ በስተቀር እንዲገኙ ተደርጓል። የባር ኃይል የበላይ ኃላፊዎችም ጭምር ተገኝተዋል። ወዲያው ገመድና ሽጉጥ የታጠቁ ኮማንዶዎች በፊጥኝ የታሰሩትን አባሎች ዓይን በጥቁር ጨርቅ ማሰር ጀመሩ። በዚህን ጊዜ ሞት በላያቸው ላይ እንዳንዣበበባቸው ተረዳው። በሩቁ ቆሞ የተመለከቱትም ግሪደር ጉድጓድ ለመቆፈርና እነሱን አፈር ለማልበስ እንደመጣ ለማወቅ ደቂቃ አልፈጀብኝም። ወደ ከርሰ ምድሩ ሊወሰዱ መቃረባቸውን በጥቁር ጨርቅ አይናቸው ሲታሰር አረጋገጥኩ። የሰፈር ሹሙ ከእስር እንደሚገላገሉ የነገሩን ፈሩን መሳቱን ተረዳው። የተቆፈረ ጉድጓድ አፉን ከፍቶ እየጠበቃቸው ነበር። በአስራ አንድ ወታደራዊ አባሎች የተቀባበሉ መሳሪያዎች በጩኸት ሊያንባርቅባቸው ተዘጋጅተዋል። በራብ አለንጋ ሲገረፍ የከረመ ገላቸው በእስር ሲላሽቅ የሰነበተ ስጋቸውን ጥይት በሳስቶ ህልፈታቸውን ሊያፋጥን ነው። በውስጥ ያነበነኩ በስፍራው ለተገኙ ተመልካቾች የባህር ኃይል አባሎች የተጠንቀቅ ትእዛዝ ተሰጠ። ወዲያው አሳርፍ ተባለ። እስረኞቹ መኪና ላይ እንዳሉ የእያንዳንዳቸው ጥፋትና ብያኔ ተነበበ። የፊጥኝ የታሰሩት አስራ አንዱ እስረኞች እየተገፈተሩ ከኡራሉ ላይ እንዲወርዱ ተደረገ። ከአንዳንዶቹ እንዲህ የሚል ድምፅና ቃል ይሰማል። ስሙን የማላውቀው አባል ሀገሬ፣ ምን በደልኩሽ? ይህንን ባውቅ ኖሮ በረሃ ገባል ነበር። ሀገሬ አንቺን ብዬ ምንም ጥፋት ሳላጠፋ ከዚህ በረሃ ላይ መውደቄን እንደ ትልቅ ክብር ቆጥረዋለሁ። አምላኬ፣ ነፍሴን ተቀበላት። አሁንም ስሙን የማላውቀው አባል፣ እኔ በተፈጥሮዬ የሬዲዮ ማዳመጥ ፍላጎት የለኝም፣ ሙዚቃ አዘውትሮ መስማትም። በዚህ ምክንያት ሬዲዮ ከመዝጋት በስተቀር የፈጸምኩት ነገር የለም። ይሄም ወንጀል ሊሆን አይችልም። እንዴት በዚህ ጉዳይ ጸረ አብዮተኛና የሻቢያ ሴል አባል ነ ተብዬ ለመሞት ልብቃ። ፍርዱን አምላክ ይስጥ። ታዬ ደፈረሰ የተባለው አባል ቀጥሎ ያለውን የመጨረሻ ቃል ተናገረ። እኔ አላምንም፣ እውነት ወንጀል ሰርታል ተብዬ ነው የሞት ብያኔ የተሰጠኝ። በበኩል የሰራሁት ወንጀል የለም። ምናልባትም በግል ጥላቻና ቂም ተወንጅዬ ይሆናል። ታዲያ በሀገርና በወገን ስም እንዴት ሞት ይፈረድብኛል? ጊዜው ርቆ አይሆንም። ፍርዱን አምላክ ይሰጣል፣ እውነት ይወጣል፣ እኔ ግን የለሁም። የኢትዮጵያ አምላክ ፍርድህን ስጥ። ተድላ በዛብህ የተባለው አባል እንዲህ ሲል ቀጠለ። ስማ ታዬ ደፈረሰ ሳው ይታለ እውነት ለይቶ ለወገንና ለሀገር የቆመ እውነተኞች ቢሆኑ ኖሮ ከዚህ ደረጃ ላይ ባላደረሱንም ነበር። ለወገንና ለሀገር ተብሎ የምንሞት ቢሆን መልካም ነበር። ግን ለግለሰብ ክብር መወደስና ሙገሳን ለማግኘት እንዲሁም የተደላደረ ኑሮ ለማመቻቸት ሲባል ነው የምንሞተው። ታየ አርፈሙት፣ እኛ ቆመን ባናይም በህይወት ያሉ ወንድሞቻችን ህጋዊ ፍርድ ያስፈጸሙብንን መጨረሻ ያይ ይሆናል። አስራት አስራት ደህና ሁን። መላው የባህር ኃይል አባሎች እጅግ ማዘናቸው በገጽታቸው ላይ ይነበብ ነበር። ዓላማቸውን ለማሳካት ከተሰለፉት አንዳንዶች በስተቀር ሌሎችም የተናገሩት ቃል ነበር። ለጊዜው የአንባቤን ስሜት ከመሪር ሐዘን ለመጠበቅ አልፌዋለሁ። ከዚያም እንዲረሸኑ ትዕዛዝ ተላለፈ። ተኳሾቹ ፕሮፌሽናል አልነበሩ። አስራ አንዱም አምስት አምስት ጥይት ተኮሱ። ጥይቶቹ አንዳንዶቹን ወዲያው አልጨረሷቸውም። ነፍሳቸው ወዲያው ያልወጣ አባሎች ነበሩ፣ ይናገሩም ነበር። እነሱም በሽጉጥ ጥይት ዳግም እንደ አውሬ ተደብድበው የሞት ጽዋ ቀመሱ። በግሬደር እየተገፈፉ ከተቆፈረው ጉድጓድ ተጣሉ። አፈር ለበሱ። በአካባቢው የመጨረሻ ጸጥታ ሆነ፣ ሞትን የሚመስል ጸጥታ። ከጉርጉሱም ምድር የጉርጉሱም ጠረፍ እነዚሁኑ መርከበኞች በከርሰ ምድሯ አቀፈች። ባስከበሩት ድንበር ላይ አረፉ። ደማቸው ግን በጉርጉሱም ምድርና ጠረፍ ፈሶ እንደ አቤል ደም ለፈጣሪ እየጮኸ ነው። ጩኸቱ እዚያው ለነበር ነው ሁሉ ይሰማል። ሌሎቹ እስረኞች ከአምስት እስከ አስር ዓመት እንደተፈረደባቸው ታውቆ መልስ ወደ ምጽዋ ባህር ኃይል ወደብ ሆነ። አስር ሰዓት ገደማ ይሆን ነበር። ያላዘነ አልነበረም። ያላዘኑት ግን የአብዮቱን ሰንኮፎች መንግለን ጣልን፣ ይህ ለአብዮቱ አንድ እርምጃ ወደፊት ነው፣ እንኳን ደስ ያለን የተባባሉት ብቻ ናቸው። በዚህን ጊዜ ነበር ትምህርት ቤት ሆኜ የሰማሁት አንድ የእንግሊዝኛ ጥቅስ ትውስ ያለኝ፣ አንዳንዴ ሰው ለሰው ተኩላ ነው፣ ስምታይምስ ማን ቱ ማን ኢዝ ወፍ የሚለው ጥቅስ። ሞትማ ለማን ይቀራል? እቁብ ነው፣ ወረፋ ነው፣ ለሁሉም ይደርሳል። ከተረሻኞቹ አንዱ መርከበኛ እንዳለው በእርስ በርሱ ጦርነት ቆመው ያስረሸኑትን ሞተው አይተናል፣ እንኳን ደስ ያለን የተባባሉትን ታስረው ተመልክተናል። ጊዜ ዳኛ ነው፣ ዕድሜ መስታወት ነው። በሚቀጥሉት ቀናት ሌሎቹን እስረኞች እንዲያዝን ጉዞአችን ወደ አስመራ ሆነ። ቀይ ባህርን ወደ ኋላ ትተን የመጣንበትን መንገድ ተያያዝ ነው። ቀይ ባህር ዛሬ እኛ ልንወስንበት የምንችልበት ባህር አይደለም። ባልደረቦቻችን ግን በጠረፏ ላይ ዘላለም አንቀላፍተውበታል። ይህ ልብን በሐዘንና በጸጸት ይሰብራል። ምክንያቱም ዳኛ ባህር ሆኖ ኖሮ ዛሬ ባህር ላልሆነውና ያንን ሁሉ መስዋዕትነት መክፈላችን በባህር ኃይል ወደብ ምጽዋ አስተዳደራዊ ችግር ተፈጥሮ ሰራዊቱ ጥያቄ በጠየቁበት ሰዓት አንድ የምድር ጦር ጄኔራል ተዝናንተውና በማናለብኝነት የተናገሩት ትዝ ያለኝ ቀይ ባህርን አሻግሬ ስመለከት ነበር። የመላውን ባህር ኃይል ሞራል የነካ ቃል ነበር። ኢትዮጵያ በአንድ ወቅት ባህር ኃይል አልነበራትም ግን ነበረች፣ እናንተ ኖራችሁም አልኖራችሁም ኢትዮጵያ ትኖራለች ብለው ነበር። ይህ አባባላቸው ባህር ኃይሉ እንዳልነበረ እንደሚሆን፣ ኤርትራም እንደምትገነጠል፣ ኢትዮጵያ አለ ባህር ኃይል እንደምትኖር ያውቁ ኖራል ወይንስ ትንቢት ነበር አሰኝቷል። ለመቀመጫ ተብሎ የተፈጸመው ርሸናና ሰብአዊነት የጎደለው ተግባር አንዳችም ለባህር ኃይሉ የፈየደው ነገር የለም አልነበረምም። ይህ ሁኔታ በሰራዊቱ ውስጥ መተማመን እንዳይኖር አድርጓል። ነግበኔ ማለትን አስከትሏል። የጥሩ ስራ መንፈስን ገድሏል። መርከብና ጀልባ ይዘው መከውለል በዚህም ሳቢያ ሊባባስ ችሏል። በወገንና በጠላት ጥይት መሞትን ላለመቀበል ለጉዳይ ወደ መሃል ሀገር የሚጓዙት አንዳንዶቹ አይመለሱም ነበር። ይህ ሁሉ በባህር ኃይል ውስጥ ከሚታየው አጠቃላይ ችግርና እንከን ጋር ተዳምሮ የባህር ኃይሉ ጥንካሬ እንዲዳከም አድርጎታል። እንደ ሌላው ጦር ሁሉ ለሽንፈት አብቅቶታል። አበቃን ለዛሬ የመረጥንላችሁ ጽሁፍ እንዴት ነበር? ሀሳባችሁን ኮሜንት ላይ አስቀምጡልን። ላይክ እና ሼር በማድረግም ብዙዎች ጋር እንዲደርስ አግዙን። በሌላ ጽሁፍ እንመለሳለን።